ሰላም ጤና ይስጥልን። የተከበራችሁና እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዛችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለሁ። በወሎ ቤት አማራ በመድፍ የታጀበ ውጊያ ሲካሄዱ ውሏል። በሸዋ ይፋት ቀጠና ደግሞ አራተኛ ቀኑ ያስቆጠረ ውጊያ ቀጥሏል። በራያ ቆቦ በዋ ንጉስ ጋሌ ጨፌ ሜዳና አማያ እንዲሁም እስከ ተኩለሽ ውጫ ድረስ በከፍተኛ የመድፍ ድብደባ የታጀበውን የአውደ ውጊያ ውሎ በቀዳሚው ዜና ወጃችን ይዘነዋል። በጎንደር የውጊያ ቀጠናዎች የአንድነት ነጸብራቅ የሆኑ ድሎች በመመዝገብ ላይ ናቸው። በዛሬው የውጊያ ውሎም የፋኖ ኃይሎች ጀብድ የሰሩበት ኦፕሬሽን ፈጽመዋል። በሌላ በኩል በአንድነቱ ማግስት አፋድና አፋባ ያደረጉት የመጀመሪያው የጋራ ቅንጅታዊ ውጊያ የማጠቃለያ ሪፖርት በዛሬው እለት ይፋ ሆኗል። ይህንን ልብ የሚያሞቅ የድል መረጃ በዝርዝር ተመልክተነዋል። ጀነራል ጻድቃን በጀነራሉ ተዝቶባቸዋል። ጠላቶቻችን ምሽግ አድርገዋል የሚል ፍረጃና ዛቻ ያሰሙባቸው የቀድሞ ትግል ጓዳቸው የወቅቱ የህወሓት ቁልፍ ሰው የሆኑ ጀኔራል ናቸው። እኒህ ጀኔራል ማን ናቸው? ምንስ አሏቸው? የሚለው የዜናችን አካል ነው። በሌላ በኩል የህወሓት ታጣቂዎች ወታደራዊ አመጽ ሲቪሉን ወደ ማቀፍ ደረጃ የማድረግ ዝንባሌ ያሳይ ይመስላል። በተቃውሞ አደባባዮች ላይ ወይ ውረዱ ወይ ፍረዱ የሚሉ ድምጾች ተሰምተዋል። ይህም ሌላኛው ዝርዝር የመረጃ ትንታኔ የያዝንለት መረጃችን ነው። የቀርመው በኢትዮጵያ የአሜሪካ አምባሳደር ቲቦር ናጊ የአስመራውን መንግስት በተመለከተ አነጋጋሪ አስተያየቶችን መስጠት ቀጥለዋል። ጸረ ሻቢያ ከሆኑ ድርጅቶች ጋር የሚያዘወትሩት እኒ ዲፕሎማት ከብርጌድ ናሀመዱ መሪዎች ጋር ከመከሩ በኋላ ኢሳያስ አፈወርቂ ከሀገር ይኮበልላሉ ሲሉ በአስመራ ላይ በአፍሪካ ቀን ዜና ትንታኔዎችን ይዘነዋል። ለዚህንና ሌሎች የግንባርና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤት አማራ በመድፍ የታጀበ ውጊያ ሲካሄድ ውሏል። በሸዋ ይፋት ቀጠና ደግሞ አራተኛ ቀኑን ያስቆጠረ ውጊያ ቀጥሏል። በወሎ ቤት አማራ መነሻውን ቆቦ ከተማ ያደረገ ወደ ተኩለሻ አቅጣጫ በጀኔራል መድፍ የታጀበ ውጊያ ሲካሄድ ውሏል። የብልጽግና ሰራዊት ለውጊያ በርካታ ኃይሉን ማሰለፉም ተሰምተዋል። የአገዛዙ ጦር ከረፋር ጀምሮ በከፈተው በዚህ ውጊያ ተከታታይ የጀኔራል መድፍ ጥቃቶችን የፈጸመ ሲሆን በአፋብሀ ምስራቅ አማራ ኮር አንድ በኩል በፋኖ ኃይሎች በኩል የሞርተር ጥቃት መላ ምላሽ ሲሰጥ መዋሉን የግንባር ዘጋቢያችን ገልጸዋል። እንደ ግንባር ዘጋቢያችን ማብራሪያ ከሰሞኑ በአፋር ሀራ በኩል ወደ ቆቦ በርካታ ያገዛዙ ጦር የገባ ሲሆን የዛሬው ውጊያ በዘመቻ አባናደው በፋኖ ኃይሎች ነጻ የወጣችውን ተኩለሽን ለመቆጣጠር ያለመ ቢሆንም ይህ ዜና እስከተጠናቀረበት አመሻሽ ድረስ ውጊያው እንደቀጠለ ነው። በራያ ቆቦ ወረዳ በዋ ንጉስ ጋሌ፣ ጨፌ ሜዳና አመያ እንዲሁም እስከ ተኩለሽ መውጫ ድረስ ከፍተኛ የመድፍ ድብደባ የተፈጸመባቸው የውጊያ ቀጠናዎች ሆነዋል፣ ያለው የግንባር ዘጋቢያችን የፋኖ ኃይሎች ገዢ መሬት በመያዝ በሞርተርና በዲሽቅ እየታጀበ የአጸፋ ምላሽ ሲሰጡ ውለዋል። ውጊያው ከሰዓት በኋላ አድማሱን ማስፋቱን የጠቆመው ዘጋቢያችን የአገዛዙ ጦር በመዛኙ የመድፍ ጥቃት ላይ እንዳተኮረ፣ ፋኖ በሞርተር ጥቃት ሽፋን መልሶ እያጠቃ እንደሆነ ገልጸዋል። ይህ በእንዲህ እንዳለ አፋድ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር የፋኖ ኃይሎች በይፋት ቀጠና በአንጾንኪያ አራተኛ ቀኑን ያስቆጠረ አውደ ውጊያ ላይ ውለዋል። እንደ ኮሩ የግንባር መረጃ በው ያው የብልጽግና ጥምር ጦር ነባር ይዞታዎችን ለቆ ለመውጣት ተገደዋል። ከፍተኛ የሚባል ሰብዓዊና ወታደራዊ ኪሳራዎችም ደርሶበታል። ዛሬ ጥቅምት ስድስት የዋለው አውደውጊያ የጨበጣ መሆኑን የጠቀሰው ኮሩ በዚህ አውደውጊያ የአባት አርበኛ ፋኖች እንደተሳተፉ፣ ውጊያው በመኮይ ከተማ ዙሪያ ባሉ ቀጠናዎች እንደዋለ ገልጸዋል። መኮይ ከተማ ለመጠበቂያ ዙሪያውን በተሰሩ ጊዜያዊ ወታደራዊ ካምፖችና ምሽጎች በተካሄደ ውጊያ የአስቴ ጎማ ተራራ ክፍለ ጦር ውጊያውን እንደመራው በአራተኛ ቀኑ ውጊያ ላይ በአርባአራቱ በወበሻ በመቅደሳና በ04ና 05 ቀጠናዎች የብልጽግና ጥምር ጦር ነባር ይዞታዎችን በመልቀቅ ወደ መኮይ ከተማ ማፈግፈጉ ተሰምተዋል። እነዚህ ቀጠናዎች ገዢ መሬት በመያዝ የውስጥ መረጃዎችን በማጠናከርና የጠላትን እንቅስቃሴ ቀድሞ በማወቅ ብልጫ የወሰዱት የፋኖ ኃይሎች የብልጽግና ጥምር ጦር በቀጠናው እንዲፈርስ ማድረጋቸውን ኮሩ ለጣቢያችን በላከው የውጊያ ማብራሪያ ላይ ገልጸዋል። ከሰብዓዊና ወታደራዊ ቁሳይ ኪሳራው በተጨማሪ ከፍተኛ የስነልቦና ውድቀት የደረሰበት የአገዛዙ ሰራዊት ከመከላከያ ተቋም የከዳ ፋኖን እየተቀላቀለም ይገኛል። ላብነት በዚህ ተከታታይ አራት ቀን በነበረ አውደ ውጊያ የኦሮሞና የደቡብ ኢትዮጵያ ተወላጅ የሆኑ የሰራዊቱ አባላት ከነ ስናይፐራቸውና የነፍስ ወከፍ መሳሪያቸው ፋኖን በክብር መቀላቀላቸውን ገልጿል። በጎንደር የውጊያ ቀጠናዎች አንድነት ነጸብራቅ የሆኑ ድሎች በመመዝገብ ላይ ናቸው። በዛሬው የውጊያ ውሎም የፋኖ ኃይሎች ጀብድ የሰሩበት ኦፕሬሽን ፈጽመዋል። አፋብሃ በላይ ዘለቀ እዝ ሜጀር ጀኔራል ውባንታ ባተኮር የጉና ክፍለ ጦር የፋኖ ኃይሎች እስቴ ወረዳ ላይ ታላቅ ጀብድ መፈጸማቸውን ኮሩ አስታውቋል። የእስቴ ወረዳ የብአዴን ብልጽግና አመራሮች ከስቴ መካነ ኢየሱስ ከተማ ተነስተው በጉዞ ላይ እንዳሉ የጉዞ እንቅስቃሴ መረጃው ቀድሞ የደረሳቸው የፋኖ ኃይሎች ከመካነ ኢየሱስ አምስት ኪሎ ሜትር ርቀት ላይ ወደሚገኘው ቦታ ላይ መብረቃዊ ጥቃት ፈጽመዋል። በዚህ መብረቃዊ ጥቃት ከፍተኛ ጀብዱ ተሰርቷል ያለው የኮሩ የግንባር መረጃ ከአስር በላይ ሞት፣ ከአስራ ሰባት በላይ ቁስለኛ መሆኑን ሁሉም ሰብአዊ ጉዳት የደረሰው በአርማብተና ሚሊሻና መደበኛ ፖሊስ አባላት ላይ መሆኑን ገልጸዋል። በተለይም መደበኛ ፖሊሶች ውጊያው የከበዳቸው መሆኑን ተከትሎ መሳሪያቸውን በየመንደሩ እየደበቁ ልብስ እየቀየሩ ወደ ስቴ መካነ ኢየሱስ ከተማ ለመመለስ ሲሞክሩ በፋኖ ኃይሎች ሲለቀሙ መዋላቸውን በግንባር መረጃው ላይ አመላክቷል። የፋኖ ኃይሎች አመሻሹን ወደ ስቴ መካነ ኢየሱስ ከተማ ሊገቡ ይችላል የሚል ስጋት ያደረባቸው በውጊያው ላይ የነበሩ የወረዳ ካድሬዎች ተጨማሪ ኃይል ከደብረ ታቦር እንዲመጣላቸው መጠየቃቸውን ተሰምተዋል። በወደ ውጊያው የተደመሰሱ የአርማብተናና የሚሊሽ አባላት የዜና እስከተጠናቀረበት ከቀኑ አስር ሰዓት ድረስ አስክሬናቸው እንዳልተነሳም ታውቋል። የጎንደር ፋኖ አንድነት ምዕራፍ ከተከፈተ በኋላ ይሄኛው ድል ሁለተኛው የቀጠናው ድል ሆኖ ተመዝግቧል። ይበንዲ እንዳለ በጎንደር ቀጠና ቅንጅትና በአንድነቱ ማግስት አፋድና አፋብሃ ያደረጉት የመጀመሪያው የጋራ ቅንጅታዊ ውጊያ ሪፖርት በዛሬው ዕለት ይፋ ሆኗል። የጎንደር ጠቅላይ ግዛት እዝ ህዝብ ግንኙነት ኃላፊ አርበኛ ኪሩቤል ጎቤ በውጊያ ሪፖርቱ ላይ እንደገለጸው በአንድነት ውጊያ ከ20 በላይ የጠላት ሰራዊት የተመታ ሲሆን ጠላት በብስጭት ከተማ ዘርፎ ሂዷል ብለዋል። በውጊያው ሞትና ቁስለኛ በሁለት መኪና ጭኑ የተመለሰ ሲሆን በከተማ ውስጥ የነበረን ሱቅና የቤት ዕቃ እንዲሁም ገንዘብና ጌጣጌጥ በሙሉ ዘርፎ ሂደዋል። ከተማው ለትራንስፖርት የ የሚጠቀምባቸውን ከ15 በላይ ሞተሮች ጄኔሬተር ና የፀሀይ ኃይል ማመንጫ ቁሳቁሶችን በእሳት አቃጥለዋል በማለት የጦር ወንጀለኛውን የብልጽግና ጦር ያደረሰውን ውድመት ገልጸዋል በተፈጠረው የአንድነት ውይይት የተበሳጨው የብልጽግና ስርዓት ከጎንደር ቆላድባ ጨዋሂት ደልጊና ሻውራ የነበረውን ኃይል በሙሉ አንቀሳቅሶ በሶስት አቅጣጫ ከበባ ቢፈጽምም ከፍተኛ ምት አስተናግዶ መመለሱን በትናንቱ ዜና ወጃችን መዘገባችን ይታወሳል በዛሬ እለት ይፋ በሆነው የአንድነት ውጊያ ሪፖርት ላይ እንደተመላከተው በትናንት ውጊያ በጠላት በኩል ሁለት መኪና ሙሉ አስክሬን ታቅፎ ወደ አዘዙ ዋና ካምፑ ሲመለስ በአንጻሩ በወገን በኩል ሶስት ሞት ሁለት ቁስለኛ ጉዳት መድረሱን አርበኛ ኪሩቤል ጎቤ ገልጸዋል። በአሁኑ ሰዓትም የውጊያ ቀጠና የነበረውን ሰፊ ቀጠና መልሰው የተቆጣጠሩት የፋኖ ኃይሎች ነፃ ቀጠናውን በማስፋት ቀጣይ የአንድነት ምክክሩ ላይ የጀመሩትን ስራ መቀጠላቸው በውጊያ ማጠቃለያ ሪፖርቱ ላይ ተመላክተዋል። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ ጥቅምት ስድስት የምሽት መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። ጄኔራል ጻድቃን በጄኔራሉ ተዛተባቸው ጠላቶቻችን ምሽግ አድርገዋል የሚል ፍረጃና ዛቻም አሰምተዋል። ጀኔራል ጻድቃን ከሰሞኑ የሰጡት ቃለ መጠይቅ በቀድሞ የትግል ጓዶቻቸው ላይ ከፍተኛ ብስጭት ፈጥረዋል። ይህንን ተከትሎ በዛሬ ዕለት የህወሓቱ ቁልፍ ሰው ጀኔራል ዮሐንስ ወልደ ጊዮርጊስ ጀኔራል ጻድቃን እና ጌታቸው ረዳ ላይ ህዝብን የካዱ በሚል ፍረጃ ገልፀዋቸዋል። ዕዳጋ ፈጢርካ ናብ ስልጣን ምቁንጣጥ እዩ ከምኡ ዝኾነ ኃይልታት ከዓ ካ ስልጣን ተዘይረኪቦማ መሓዘኦም ጸላይ መፀጊዕኦም ጸላይ የእነዚህ ኃይሎች ሲሉ የገለጿቸው የሌተናንት ጀነራል ጻድቃንና የጌታቸው ረዳ ቡድን አላማቸው የህዝብን ጥቅም ለሸቀጥ እያቀረቡም እንኳን ቢሆን ስልጣን ላይ መቆናጠጥ ነው ሲሉ ወርፏቸዋል። እነዚህን የመሳሰሉ ኃይሎች ደግሞ የፈለጉትን ስልጣን ካላገኙ ወዳጅ የሚያደርጉት ጠላትን ነው፣ አሁን እንደምናየው መጠጊያቸው ጠላት ነው በማለት ብልጽግናን ምሽግ ስለማድረጋቸው የህዋቱ ጀኔራል ተናግረዋል። የወቅቱ የህወሓት ቁልፍ ሰው የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ በጀነራል ጻድቃንና ጌታቸው ረዳ ቡድን ላይ ያደረጉት ዛቻ ሁኔታዎች እስካልተቀየሩ ድረስ ጻድቃን በህወሓት መቃብር ላይ ካልሆነ ህወሓት እያለ መቀሌን መርገጥ እንደማይችሉ ተጨማሪ ማረጋገጫ ሆኖ ታይተዋል። ይህ እንዲህ እንዳለ በትግራይ የህወሓት ታጣቂዎች ወታደራዊ አመፅ ለአራተኛ ቀን ዛሬም ቀጥሎ ውለዋል። ዋና ዋና የመኪና መንገዶች ተዘግተዋል። ታጣቂ ቡድኑ በዛሬው የተቃውሞ ውሎ ወደ አዲግራት ከተማ የሚያስገቡና የሚያስወጡ ሶስት ዋና መንገዶች ዘግቶ ውሏል። አዲግራት ሙሉ በሙሉ እንቅስቃሴ ቁሟል፣ ማለት ይቻላል፤ የሚሉት የጣቢያችን ምንጮች ዛሬ ቀኑን ሙሉ ወደ ከተማ የገባም ሆነ የወጣ የሲቪል መኪና እንደሌለ ገልጸዋል። በተመሳሳይ ከአዲግራት ወደ መቀሌ አድዋና ዛላንበሳ አቅጣጫ የሚያመሩ ዋና ዋና መንገዶች ተዘግተዋል። ከአድዋ ወደ አዲግራት የሚወስደው መንገድም ዝግ ሆኖ እንደዋለ ታውቋል። በአጉላ እና በመሆኒ ወደ እንዳስላሴ ሽሬ ከተማ የሚወስዱ መንገዶችም በተመሳሳይ ዝግ ሆነው እንደዋሉ ታውቋል። መቀሌ ከተማን ቀለበት ውስጥ አስገብቶ የተቀመጠው አርሚ ሀያ ሁለት የተሰኘው አደረጃጀት ከዚህ ቀደም የሰሜን አየር ኃይል ቤዝ የሚባለው የከተማ መውጫ ላይ ያለውን ካምፕ የኦፕሬሽን ማዘዣ በማድረግ እንደተቀመጠ ተሰምተዋል። ዜ አስተዳደሩ ፕሬዚዳንት ሌተና ጀኔራል ታደሰ ወረደን በወታደራዊ አመፅ የማንሳት ግብ እንዳለው በመረጃ ትንታኔዎች ላይ የተመላከተው የህወሓት ታጣቂዎች ሰማንኛ እንቅስቃሴ ባዲግራት ከተማ እንዲህ ሲሉ ተሰምተዋል። ወይ ውረዱ ወይ ፍረዱ የሚለው ወታደራዊ አመጽ ሲቪሉን ወደ ማዕቀፍ ደረጃ የማደግ ዝንባሌ ያሳየበት የአዲግራቱ ተቃውሞ ጠንከር ያለ እንደነበር መረጃዎች ያሳያሉ። የወታደራዊ አመጹ ፖለቲካዊ ፍላጎት ጎልቶ ወጣ ቢሆንም በታደሰ ወረደ የሚመራው ጊዜ አስተዳደሩ ለአመጸኛ ታጣቂዎች ጥያቄያችሁ ልክ ነው፣ በየደረጃው ይመለሳል በሚል ለማብረድ ቢሞክርም ወታደራዊ አመጹ እንደቀጠለ ነው። ጄኔራል ታደሰና ካቢኔያቸው የጌታቸው ረዳት አፈንታ ከፊት ለፊታቸው ተጋርጠዋል። የቀድሞው በኢትዮጵያ የአሜሪካ አምባሳደር የሆኑት ቲቦር ናጊ የአስመራውን መንግስት በተመለከተ አነጋጋሪ አስተያየቶችን መስጠት ቀጥለዋል ከዚህ ባለፈ ጸረ ሻቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛል አምባሳደሩ በትናንትናው ዕለትም ከብርጌድ ናሀመዱ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸውን ይፋ አድርገዋል ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹት የኤክስ ልጥፋቸው ላይ ፕሬዚዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነኖች ሁሉ ከሀገር ይኮበልላሉ ብለዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያለፉ እንደ ሉዊስ አስራ ስድስተኛ ዛር ኒኮላስ፣ መንግስቱ ኃይለማርያምና ገዳፍ ያሉ መሪዎችን በመጥቀስ የኢሳያስ አፈወርቂ ምጣፈንታ የሚለይ እንዳልሆነ አሟርተዋል። በብልጽግናው አገዛዝ የገንዘብ ድጋፍ ሞራን ግሎባል የተሰኘ ወትዋሽ ድርጅት የቀጠረው የኤርትራው ተቃዋሚ ሰማያዊ አብዮታዊ ግንባር ወይም ብርጌድ ናሀመዱ ከቲቦር ናጊ ጋር በተደጋጋሚ በመገናኘት ውይይት እንደሚያደርግ ይፋይ መረጃዎች ያሳያሉ። በኢትዮጵያ የአሜሪካ አምባሳደር የነበሩትና በአሁኑ ሰዓት በአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ጉዳዮች አመራር የሆኑ ቲቦር ናጊ ከዚህ ቀደም ሻቢያም እንደ ሀንጋሪው ኮሚኒስት መንግስት እንደሚወገድ እምነቴ ነው በማለት አነጋጋሪ አስተያየት መስጠታቸው ይታወሳል። አምባሳደሩ የኤርትራን መንግስት ለመጣል በትጥቅ ጭምር እየተንቀሳቀሰ የሚገኘው የብልጽግናውን አጋር ብርጌደ ነሐምዱ አመራሮችን በተከታታይ ማግኘታቸውን የቀጠሉ ቢሆንም ከሰሞኑ አብይና ኢሳያስ ወደ ጦርነት ቢያመሩ አትራፊዋ ግብጽ ነች በማለት አስተያየት ሰንዝረዋል። የኤርትራ ሰማያዊ አብዮታይ ግንባር አመራሮችን ስላገኘው ደስ ብሎኛል። ኢሳያስ እንደሚደነብር አውቃለሁ። ነገር ግን የሃንጋሪ ኮሚኒስት መንግስት ሲወገድ በወቅቱ ከነበሩት ተመሳሳይ የነፃነት ታጋይ ቡድኖች ጋር ሰርቻለሁ። አሁንም በኤርትራ ላይ ያ እንደሚደገም እምነቴ ነው ሲሉ መልእክታቸውን በኤክስ ገጻቸው ላይ አስተላልፈው የነበሩት ቲቦር ናጊ ዛሬ የብርጌድ ነሐምዱ አመራሮችን በይፋ ማወያ መለያየታቸውን እንደቀጠሉ ነው። ቲቦር ናግ ያገኙት ዳዊት ተፈሪ የኤርትራ ሰማያዊ አብዮታዊ ግንባር የዲፕሎማሲ ቡድን አባል ሲሆን በብልጽግና አገዛዝ የገንዘብ ድጋፍ ሞራን ግሎባል የተሰኘው ወትዋሽ ድርጅት ጋር በጥምረት ያስመረውን መንግስት ለመጣል እንደሚሰሩ መረጃዎች ያሳያሉ። በአዲስ አበባ የነጋዴዎች ቁጣና የባለስልጣናቱ የዝርፊያ መዋቅር ተባብሰዋል። የኦህዴድ ብልጽግና በአዲስ አዲስ አበባ ህዝብ ላይ የሚፈጸመው መልከ ብዙ ግፍ አድማሱን አስፍቶ የነጋዴዎች ጉሮሮ ላይ ቆመዋል። በሁሉም የአዲስ አበባ ክፍለ ከተሞች የሚገኙ በርካታ የንግድ ቤቶችን በኃይል የሚያሽግ ወታደራዊ ስምሪት በመስጠት ነጋዴዎችን ብቻ ሳይሆን ነዋሪዎችን ማስጨነቁ ተሰምተዋል። በተለይም በለሚኩራ ሲኤምሲና አያት የሚገኙ ንግድ ቤቶች የታሸጉት ወረራ በሚመስል መንግስታዊ ዘመቻ መሆኑን የጣቢያችን የአዲስ አበባ ምንጮች ጠቁመዋል። በጉዳዩ የተቆጡ የሁሉም ክፍለ ከተማ ነጋዴዎች ከከተማ አስተዳደሩ እስከ ሚኒስተሮች ድረስ አቤቱታ ቢያሰሙም ሰሚያተዋል። የከተማ አስተዳደሩ ቤቶችን እያሸገ ያለው ለመኖሪያ የገዛችሁትን ቤት እንዴት ወደ ንግድ ቀይራችሁት በሚል ሽፋን መሆኑን የሚናገሩት ነጋዴዎች ከዚህ የከፋውን አይን ያወጣ መንግስታዊ ዝርፊያ በመጠቆም ነው ቤቱን ወደ ንግድ አዙሩ የምታዞሩ ከሆነ በትንሹ 18 ሚሊዮን ብር ትከፍላላችሁ የንግድ ቦታውን ወደ መኖሪያነት እቀይራለሁ ካላችሁም 60 ሺ ብር ትከፍላላችሁ ተብለዋል በዚህ ያልተስማሙት የአዲስ አበባ ነጋዴዎች በቅርቡ የአደባባይ ተቃውሞ ሰልፍ በማድረግ መብታቸውን ለማስከበር የትግል እንቅስቃሴ ላይ መሆናቸው ታውቋል ይህም ሆኖ የከተማ መጽ እንደሚቀሰቀስበት አስቀድሞ የገመገመው የኦህዴድ ብልጽግና እርምጃው የከፋ እንደሚሆን ከወዲሁ ተገምተዋል። የተራበ ህዝብ መሪውን ይበላል እንደሚባለው የኦህዴድ ብልጽግና መዋቅራዊ ወረራና ከዚያ ጋር ተያይዞ በሚወሰደው የዘፈቀደ እርምጃ የተማረረው የአዲስ አበባ ህዝብ የግፍ ጽዋ ሞልቶ የተቆጣለት የከተማ ግንባር በመፍጠር የህልውና ትግል ሊያደርግ እንደሚችል የጉዳዩ ተከታታዮች እምነት ነው። ይህ እንዲህ እንዳለ በፌዴራል ቤቶች ኮርፖሬሽን ውስጥ ያሉ አንዳንድ አመራሮች ለ ጉዳይ ዘመድ እስከ አምስት የመንግስት ቤቶችን በነጻ እያከፋፈሉ መሆናቸውን መሰረት ሚዲያ ዘግበዋል። በመስሪያ ቤቱ የሚሰራ አንድ የቡድን መሪ በትንሹ ከእሱ በተጨማሪ ለሶስት ልጆቹ ለሚስቱ ዘመዶችና ገንዘብ ለሚያቀርቡ ነጋዴዎች ሲኤምሲ አካባቢ የሚያስፈልጋቸውን ቤት መስጠቱ በመረጃው ላይ በማሳያ ተጠቅሰዋል። አንድ የፌዴራል ቤቶች ኮርፖሬሽን የቡድን መሪ ለራሱ ቅንጡ የሆነ ቤት ከተረከበ በኋላ ለቤቱ አራት መቶ ስልሳ አምስት ብር በወር እየከፈለ ባለቤቱ ለቤቱ እድሳት በየአመቱ በትንሹ ከሁለት ሚሊዮን ብር በላይ እንደሚወጣበት ሰነዶቹ ያሳያል። ስልጣን የሌላቸውና የፌዴራል ቤቶች ኮርፖሬሽን ሰራተኛም ያልሆኑት ልጆች ደግሞ ቤቱን ከተረከቡ በኋላ ቤቱን ለማድረስ በትንሹ አንድ ሚሊዮን ብር ወጪ ይወጣል። ኃላፊዎችና የቡድን መሪዎች ከቤቱ በተጨማሪ ኪራይ የማይከፍሉበት የንግድ ቤት አላቸው። በፌዴራል ቤቶች ኮርፖሬሽን የሚሰሩ ሰራተኞች ቅርበትና ሽርክና ያላቸው ቤት እንደሚመደብላቸውና ስራቸውን ብቻ የሚሰሩ ሰራተኞች ደግሞ ቤት ሲጠይቁ ዛቻና ኔትወርክ ያለው የአሸባሪ ደጋፊ ተብለው ማስፈራሪያ ይደርሳቸዋል። በጉዳዩ ላይ የሕዝብ ተወካዮች ምክር ቤት አባላት ከጥቂት ወራት በፊት የፌዴራል ቤቶች ኮርፖሬሽን የስራ አፈጻጸም ሊገመግሙ በሄዱበት ወቅት በመዋቅራዊ ዘርፊያውና በኦህዴድ ብልጽግና የዘር ወረራ ፕሮግራም ላይ ጥያቄ እንዳያነሱ አስራ አምስት ሺህ ብር አበል ተቀብለው መመለሳቸውን መረጃው ጠቁመዋል። ሰላም ውድ አማራውያን፣ እንዲሁም የአማራ ፋኖ ደጋፊዎች በሙሉ በሀገር ውስጥም በሀገር ውጭም የምትኖሩ ሁላችሁም ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬ እንደምታዩት በተለይ የፋኖን ትግል የሚደግፉ በርካታ የፌስቡክ አካውንቶች፣ የፌስቡክ ፔጆች፣ የፌስቡክ ግሩፖች ባገዛዙ የሳይበር ሰራዊት ተዘግተዋል። እንግዲህ ትናንት በእናትዋ ጎንደር ወንድሞቻችን የአንድነትን መንፈስ አንድነትን ድባብ ያየንበት ይህ ሀይል ይህንን የማረፋኑን አንድነት የማይፈልገው ይህ ያገዛዙ የሳይበር ሰራዊት አጠቃላይ እንግዲህ ማህበራዊ ሚዲያ ለአንድነት መቆሙ ስለማይፈልግ ይሄንን በተመለከተ መረጃዎቻችን እንዳይተላለፉ ይሄንን ዘግቶታል። በመሆኑም በውጭ በተለይ በውጭ ሀገር የምትኖሩ የሚዲያ አክሰስ የምታገኙ ውድ የአማራ ፋኖ ደጋፊዎች፣ የሚዲያ ሰራተኞች ይህን በተመለከተ መፍትሄ የሚኖረው ከሆነ ሁላችሁም የተለያየ አፒል እንድታቀርቡ ማመልከቻም ሊሆን ይችላል። የሚቻለውን አማራጭ ሁሉ እንድታደርጉ እያሳሰብን ከዚህ ላይ እንግዲህ መረዳት ያለብን ከዚህ ቀደም በተለይ በቅርብ ቀን ወዲህ ሚዲያው ኢንተርኔቱ አብዛኛው ቦታ ክፍት ነበረ። እንደ አስፈላጊነቱም በተለይ የፋኖ መከፋፈል በሚኖርበት ወቅት ከመቼውም በላይ የኢንተርኔት ፍጥነቱን ሳይቀር እየተጨመረ አንዳንድ ቦታዎች ላይ ሲጠቀምበት ነበር አገዛዙ። ይህንንም ደግሞ ለክፍፍላችን እንደ ዋና ዋና መንስኤ ማህበራዊ ሚዲያን ሲጠቀምበት ነበር። እንግዲህ ትናንት ጎንደር አካባቢ ጎንደር ወንድሞቻችን ጋር ያየነው የአንድነት መንፈስ አራቱም ማዕዘን የፋኖ ደጋፊዎች መደድ ላይ ያለው መሬት ላይ ያለው ሰራዊታችን የፋኖ አመራር በሸዋም በጎንደርም በጎጃምም በወሎም ያለ ነው። ሁላችንም በአንድነት መልእክታችንን ስናስተላለፍ እንደነበረ ይታወቃል። እንግዲህ ቀጣይ አጠቃላይ አመራር ፋኖ ወደ አንድ መንጣቱን ስለማይወድ፣ ይህም በማህበራዊ ሚዲያ እንዲደገፍ ስለማይፈልግ አገዛዙ ይሄ መሰል ድርጊት እያደረገ ነውና፣ በመሆኑም ውድ የአማራ ልጆች፣ ውድ የአማራ ፋኖ የነጻነት ታጋይ ደጋፊዎች፣ ይህንን በማህበራዊ ሚዲያ በዚህ መልክ የደረሰብንን ተጽዕኖ የተቻላችሁን ሁሉ እንድታደርጉ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር ሚዲያና ኮሚኒኬሽን ክፍል ስም ጠይቃለሁ። አመሰግናለሁ። ክቡራትና ክቡራን ቤተሰቦቻችን ለመሸቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር